በጣም ተጃጃላችሁ። አሁንስ፣ በስማ እኔ እኮ ብዬ ነበረ የቀራችሁ አልጋ ላይ መሆን ብቻን። የቀራችሁ ቀጣይ ደግሞ አልጋ ላይ ሆናችሁ ቪዲዮ ሰርታችሁ ትለቃላችሁ ብዬ ነበረ። እኔ ያልኩ አልቀራም ማለት ነው። ኧረ በጣም ያሳፍራል። በስማ ሰላም ሰላም፣ ጤና ይስጠልኝ። ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናቸው የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ የምር በጣም ያሳፍራል። ለተመልካች ምን አይነት ቪዲዮ እንደሚለቁ፣ ለሰዎች ምን አይነት ቪዲዮ እንደሚሰሩ አላቅም። ብቻ ብዙ ሰው ነው ይህን ቪዲዮ የሚያየው መቼም ማለት ነው እና ዝሙት ማለት ትችላላችሁ ቤተሰብ፣ እኔ አላቅም ብቻ። አረ በጣም ያሳፍራለች ባለጌናት ባለ ጌናት ምን ይ ሴትናት ፕራንክም ቢሆን እኮ ይደብራል። እውነት ለመናገር ፕራንክ ነው ብላ ለቋቀው በቃ ይህን ቪዲዮ ማለት ነው። ሰውስ ደግሞ ከዚህ ቪዲዮ ምንድ ነው የሚማሮ እውነት ለመናገር ማለት ነው እና ለትውልድ ምንድ ነው የምታስተምሮ? እስኪ አሁን ይህ ቪዲዮ ነው፣ ይህ ፕራንክ ነው፣ አንድ ባለትዳሪ የሆነ ወንድ ጋር መታ መተኛት። ሳክራ ስለነበርከ አንድ ላይ ነበር የተኛ ምናምን ብላ ፕራንክ ታደርጋለች። እንዲያ አይደብርሽም አንቺ? ባለጌነሽ፣ እውነት ለመናገር ቆይ። ቤተሰብ የለሽሞ እኔ ገረሜን። ቤተሰብ የላትም እንደ ልጁታ። ኧረ በጣም ያሳፍራል። አርብሽ የራሱ ደንግጦዋል። እውነት እኔ ካንቺ ጋ አልተኛውም፣ ብቻዬ መጥቼ ነበር የተኞ። ሲነጋ አካባቢ ነው መጥቼ የተኞ። ለምንድነው እነ ጽጌ ጋ ያላት ነበረ የፕራንክ ነው ብቻ ፕራንክ ነው ብላን የመጣቸው እንጂ ማታሙ ከሱ ጋር ተኝታም ትሆናለች። ቤተሰብ በጣም ያሳፍራል። ልጅቷ ምን አይነት ባልጌ ናት? ግን ይህ አሁን ቪዲዮ ነው ብለሽ አንቺ ባለትዳር የሆነ ወንድ ጋር ሂደሽ መተኛት ፕራንክ ማረግ ምንስ ይባላል ጋይስ? ምን አይነት ነው ምን አይነት ጉድ ነው! ሚስቱ እርጉዞና ነፍሰ ጦር ሆና እንዲሆና ባለችበት ሰዓት እሱ ካሴት ጋር በዚህ ልክ እንደዚህ ሲሆን አይደብርም? ነውር ነው፣ በጣም ያሳፍራል በእውነት ምንም አታስተምረን፣ ዞሙት ነው እንጂ እውነት እውነት፣ እኔእንጃ እኔእንጃ ይህም ቪዲዮ አይተ ሰው ምን እንደሚማር ብቻ አላቅም። እኔ አፈርኩ ማለት ነው ዛሬ ቪዲዮ ናቸው። በጣም አፈርኩ። ልዩቷ ባለጌና ስነስርዓት የላትም የወንድ አምላኬ ቅሌታም ባለጌ ናት። እውነት ለመናገር ማለት ነው እና እች ወራዳ የሴት አሳዳቢ እውነት ለመናገር አፈርን በሷ ምክንያት ማለት ነው። እና እኔ በህይወቴ እንደዚህ አይነት ሴት አይቼም አላቅም። በጣም አፍሬ ያለው ማለት ነው። ወንድ ልጅ አፈር በሷ ቦታ ሆኖ ማለት ነው። እና በግድ በግድ በግድ እኮ ነው። በቃ ልክ እንዳስገደደችው ነው ማለት ትችላችሁ። ቤተሰብ እና ብቻ አላቅም። ለተመልካች ምን አየት ቪዲዮ እንደሚለቁ አላቅም። ደግሞ ይሄ ደግሞ ቪዲዮ ነው ፕራንክ ነው ብላችሁ ለሰው የምትለቁ ሙሉ በሙሉ ገብሳችሁ ቤታዩ ስድብ ነው። እግዚአብሔርም የመጀመሪያ ጥበቡ እግዚአብሔርን መፍራት ነው። ፈጣሪ ፍሩ። እች ባለጌ ወራዳ ሴትዮ እግዚአብሔርን ጌታን ማሬምን ብላ ትጠራለች። ፈጣሪና ትፈርም እንዴ እናንተ መቼም ፈጣሪም የት ታውቃላችሁ። ፈጣሪ ማለት ዝም ብሎ ፈጣሪም ፈጣሪ መጠራት በተለይ ኤርሚ ኤርሚናት ማን የምትባለው ሄርሜላ? ሁሌ እግዚአብሔርን ማርያምን በቃ። ፕራንክም ፕራንክን ቢሆን ይህ ማሟል ለምን አስፈለግም? እግዚአብሔር መጠራት ቀልድ ነው እንዴ? በውሸት ማሟል፣ ውሸት መዋሸት፣ ባለትዳር ወንድ የሆነ ወንድ ጋር ሄዶ መተኛት ይህ ፕራንክ ይሁን ፕራንክ ነው ብላችሁ ነው የለቀቃችሁ እንጂ፣ እናንተ አርቦኒ አንድ ላይ ነው ተኛችሁ፣ አውቁ። በጣም ያሳፍራል። እውነት ለመናገር እኔ አፈርኩ ማለት ነው። እግዚአብሔር ነው ብላችሁ እንደዛሬ ደንግጬ አላቅም። እኔ እንጃ ለትውልድ ምን ይሄት ቪዲዮ እንደምትለቁ አላቅም። ሩታም ይህን ቪዲዮ አይታ ምን እንደምትል አላቅም። ለመናገር የሷ ፎቶ ለጥፎ ነው የመጡ በጣም ያሳፍራል። ቤተሰብ ማለት ነው እና ምን አይነት አይኑ ጣናት። በእውነት እኔ አፈርኩ። እቺ ቅሌታም ባለጌ አሳዳቢ የሴት ልክ የላትም። እውነት የሴት ልክ የላትም። እሷ ከመጣቸው እነሱ መሀል ውስጥ ገብታ እነሱን ትዳር የበጠበጠችው አንደኛ ኤርሜናት ናት። ነፂ ሳትሆን ማለት ነው። ነፂ እኮ ወደ እነሱ አልመጣችም። እነሱ ላይ ነው ቪዲዮ የሰራችው እንጂ አብርሽን እንደዚህ በዚህ ልክ መታ አረበሸችውም ነፂ ማለት ነው። ሄደች የተወሰነ ጊዜ አዲስ አበባ መታ ቆየች። ልክ እንደዚህ ያልሆነችው ማናት ነፂ ተብዬው ማለት ነው። እቺ ጭራሽ ቤት ድረስ መታ ያሻችሁ ብን እያደረገችሁ ነውር ነው። እውነን ለመናገር እስኪ ዝሙት የምታበረታቱ ሴቶች ማለት ነው፣ ሩታ ብትሆን እንዴት እንደምታደርጉ ነው ያላቅም፣ ሱጋ ነው የምትበሉ። ስለዚህ እናንተ እንደዚህ አይነታ ሴት ዝሙት የምትሰራ ሴት ነው እናንተ የምትፈልጉ ማለት ነው። እናንተ ባለጎች። ስለዚህ ባለትዳር ወንድ ፍጥ ማለት ያሳፍራል በዚህ ልክ ማለት ነው እና ቆይ ቤተሰብ የላትም ወይ ባለትዳር ወንድ ላይ እንደዚህ ማጠላጣል ቦርሳን የሆነችው ማለት ነው የአረብሽ ቦርሳ ናት ቄጦ ቄጧ የምትሄደው ማለት ነው እና ለነገሩ አረብሽ እኮነ ፍጥ ነው የሰጣት እሱም ፍላጎት አለው ውጭ ልኝ በቃ እኔ ባለትዳር ነኝ ሚስቴ ወር ግዝናት በዚህ ሰዓት ከእሷ ጎን መሆን አለብኝ ማለት ነበረበት እሱ እናቴ እንደምታዩት አስባችኋል እንዴት እንደሚሆነው ምንም አልመሰለም ማለት ነው። ፕራንክን ቢሆን በጣም ነው የሚደብሮ። ከእሷ ጋር እንደተኛችው ማን ያቃል? ማን ያቃል? ከእሱ ጋር እንደተኛችው ማን ያቃል? አሁን አውቆ ነው ፕራንክ ነው ብላ የመጣችው እንጂ ለሊቱ ሙሉ ከእሱ ጋር የተኛችው ማንም አያምኑ ጋይስ። ስለዚህ ፈጣሪ ልቦና ይስጠሽ ብቻ ምን ይባላል። የሰውን ትዳር በጥብጠሻል። ከእሱ ቂጣ አልወጣም አልሽ፣ ይኸው ሄደሽ ነገ ከእሱ ጋር ኑሪ ማለት ነው። ተጋቡ ይሻላል ይመስለኛል። ቤተሰብ አይመስላችሁም? አይ ሩታ ተገላገለች። ፈጣሪ ብቻ በሰላም ወልዳ ድንግል ማረም፣ በሰላም ብቻ ትውለድልን ድንግል ማረም። ደግሞ ከጎናት ሆን ነው ምሎ፣ ሌላ ምን ይላታለሁ። የኔ ምስኪር እታይ ማለት ነው።